ድልን ማጣጣም መሆኑ እንዳለ ሆኖ ማለት ነው። በዚህ ጉጉቱ የተነሳ ነበር አንድም የውጊያው ውሎ ላይ ጠፍቶ የማያውቀው አንድ ዕለት ወንድሞቹ ታሞ ሊጠይቁት ወደ ቤቱ ሲሄዱ ፊታቸውን በማንበብ እንዲህ አለ፣ በፍራሹ ላይ ይሞታል ብላችሁ እንደ ሰጋችሁ እገምታለሁ አይደለም፣ በአላህ ይሁንብኝ፣ እርሱ አላህ ሰማዕትነትን አይነፍገኝም። አላህም ይህንን ምኞቱን እውን በማድረግ

ወታደራዊ አዛዥ እንዳይሆን እስከ ማገድ አድርሷቸዋል። ምክንያቱም እጅግ ደፋርነቱ፣ ጀግንነቱና ሞትን መናፈቁ የሚመራውን ሰራዊት ያላስፈላጊ መስዋዕት እንዳያስከፍለው በመስጋታቸው ነው። ሐሳዊው ነቢይ ሙሰይለማ በየማማ የቀሰቀሰው የፊትና እሳት ተጋግሙ በታየ ጊዜ የአመራሩን ኃላፊነት ዑመር ረዲየላሁ አንሁ ለሰይፉላህ ኻሊድ ነበር የሰጡት ጥራ ረዲየላሁ ዐንሁ በዚህ ጊዜ ውጊያው እስኪጀመር ድረስ ያሉት ሰዓታትና ደቂቃዎች እንደ ዓመታት ረዝመው ነበር የታዩት! በዐይኖቹ የጦሩን ዐውድ እያስተዋለ ጠንካራ ውጊያ የሚገኝበትን ስፍራ ያማተር ነበር። እንደዚያ አይነት ግንባሮች ላይ ቢሳተፍ እንደ እህልና ውሃ የሚራበውን ሸሂድነት እንደሚያገኝ ገምቷል። እርግጥ ነው ለዚህ ሰው በዘች ዓለም በሕይወት በጸደ ነፍስ መቈየት ሰልችቶት የነበረ ሲሆን ጸጋዎች ሁሉ ተሰባስበው ለዝንታለም በሚገኙባት አገር በጀነት ለመደሰት እጅግ ጓጉቶ ነበር። ከዚያም ጦርነቱ እንደ ተጋጋመ በራእ በሰይፍ የካሃዲያንና መናፍቃኑን አንገት እየቈረጠ እንደ መሃር አዝመራ የረመርመው ያዘ ሲዋጋ በፍጹም ጀግንነት ስለሆነ

የውጊያውን መጀመር ሲያበስር በመጀመሪያው ረድፍ የነበሩት ሁሉ ሞት ናፋቂ ከነበረው በራእ ረዲየላሁ አንሁ ጋር በመሆን ወደፊት ተመሙ። በራእም ረዲየላሁ አንሁ የሙሰይ ለማን ተዋጊዎች እንደ በጋ የዛፍ ላይ ቅጠል በሰይፉ ያረግፋቸው። ያዛ የሙሰይ ለማህ ሰራዊት ደካማ ወይም አነስተኛ ቁጥር ያለው አልነበረም። እንዲያውም በሃይማኖት ተቀልባሽነት ከተነሱ የመናፍቃን ተዋጊዎች ሁሉ እጅግ አስፈሪና ኃያሉ ነበር ማለት ይቻላል። በቁጥሩ በያዘው መሳሪያ ጥራት፣ እንዲሁም ተዋጊዎቹ በነበራቸው ቆራጥነት አንጻር ሲታይ ታላቅ ፈተና መደቀኑ አልቀረም። እንዲያውም መጀመሪያ ላይ ባሳዩት ታላቅ የመከላከል ብቃት የሙሰይለማህ ተዋጊዎች ከመከላከል ወደ ማጥቃት ሁሉ ተሸጋግረው ነበር። ይህ ሁኔታም በአንዳንድ የሙስሊም ተዋጊዎች ዘንድ ፍርሃትን እስከ ማንገስ ደርሶ ነበር። በዚያ ጊዜ ንግግር አዋቂና ሙስሊም ገጣሚያን ፈረሳቸው ላይ ሆነው በለው እያሉና የአላህ ቃል ኪዳን ተፈጻሚ መሆኑን እየጠቀሱ ማበረታታት በመጀመራቸው ሰራዊቱ ተረጋጋ። በራእ ረዲየላሁ አንሁ በተለይ ጎላ ብሎ የሚሰማ ጥሩ ድምፅ ነበረ። አዛዡ ኻሊድ ብኑልወሊድ ልወሊድ ረዲየላሁ አንሁ፣ በራእ ሆይ ጮክ ክብለህ ተናገር በማለት አዘዘው። በዚህ ጊዜ በራእ የመዲና ሰዎች ሆይ፣ ዛሬ መዲና የለችም። ዛሬ አላህና ጀነት ናቸው ፊት ለፊታችን ያሉት በማለት ሰራዊቱን አደፋፈሩ። አዎን ይህ ንግግሩ ከሁሉም በላይ አላህንና ጀነትን እንደሚወድ ያሳየበት ከልቡ ስር የፈለቀ እንደ መሆኑ የባልደረቦቹን መንፈስና ወኔ እጅጉን አጋለው። በዚያ ሁኔታ ላይ እያሉ መዲናን እቤታቸውን ሴቶቻቸውንና ልጆቻቸውን

አካሉ ከብረት እንደ ተሠራ ሁሉ የአንዳቸውም ሰይፍ ሳያገኘው ሲያተራምሳቸው ቆይቶ ከሃዲያኑ ወደ አንድ ትልቅ የአትክልት ስፍራ ሸሽቶ ተመሰቡ። እቦታው የታጠረና በጠንካራ በር የተዘጋ ስለነበር ሙስሊሞች ወደ ውስጥ ሊዘልቁ አልቻሉ። ይህን ተንኮል ሐሳዊው ሙሰይልማ ቀደም ሲል ነበር በእቅዱ አካቶት የተዘጋጀበት። ስለሆነም አንድ ነገር ማድረግ ካልቻሉ ሙስሊሞች ወደ ውስጥ ሊዘልቁ እንደማይችሉ ተገነዘቡ። በራእ ረዲያላሁ ዐንሁ በዚህ ጊዜ እንዲህ ሲል ተደመጠ፣ ሙስሊሞች ሆይ ተሸከሙኝና ወደ ግቢው ወርውሩኝ። መጀመሪያውኑ በዚህ ውጊያ ለመሞትና ሰማዕትነትን ለመቀበል ቆርጦ የተነሳ እንደመሆኑ ይህን ታላቅ ወኔ የሚጠይቅ መስዋዕትነት ለመክፈል እነሆ ራሱን አቀረበ። ይሁን እንጂ አካሉ ቀጭንና ዑመቱም አጭር እንደነበረ የሚወሳው በራእ ኢብኑ ማሊክ ረዲያላሁ አንሁ ባልደረቦቹ ተሸክመው እስኪወረውሩት ድረስ አልጠበቀም። ከዚያ ይልቅ ራሱ እምር ብሎ የግንቡን አጥር በእጆቹና በእግሮቹ እየዋጠጠ ከተንጠለጠለ በኋላ ሰይፉን እንደታጠቀ በካሃዲያኑ መካከል ዱብ አለ። የሚይዙትን የሚጨብጡትን አተው የተደናገጡትን የበሩን ጠባቂዎች ሰባት እንደነበሩ በአንዳንድ ዘገባዎች ተጠቅሷል። አንድ በአንድ ከገደላቸው በኋላ በሩን ከፍቶ የሙስሊሙ ሰራዊት እንዲገባ አደረገው። ከዚያ በኋላ ብዙም ሳይቆይ ሐሳዊው ሙሳይሊማ በሙስሊሞች ስለተገደለ የየማማው የፊትና እሳት እስከ ወዲያኛው ጠፋ። በራ ረዲያላሁ አንሁ ግን እንደ ተመኘው በዚህ ጦርነት ተገሎ በእጅጉ የናፈቀውን ሰማዕትነት አላገኘም። አቡበክር ስዲቅ ረዲያላሁ አንሁ ወደ ሞት ፍጠኑ በህይወት ትቆያላችሁ እንዳሉት ሆነና ከሰማኒያ ቦታ ላይ በጦርና በጎራዴ ጉዳት ቢያገኘው ነፍሱ ከስጋው አልተለየችም። እናም የሰራዊቱ አዛዥ ኻሊድ ረ ላሁ አንሁ ለአንድ ወር ያህል ልዩ እንክብካቤ ካደረገለት በኋላ ድኖ ሊነሳ ቻለ። ይህ ሁሉ እንግዲህ የበራእ ረ ላሁ አንሁ ፍላጎት አልነበረም። ይሁን እንጂ የአላህ መሺአ እንደመሆኑ ሙሉ ለሙሉ ተስፋ አልቆረጠም ነበር። አሁንም ሌላ የጦርነት አጋጣሚ እስከሚመጣ ይጠባበቅ ያዘ። አንድ ሰው ከልቡ ሰማዕትነትን እንዲሰጠው አላህን ከጠየቀ ፍራሹ ላይ እንኳን ቢሞት ማግኘቱ እንደማይቀር የአላህ ነቢይ አለይሂ ሰላቱ ወሰላም ተናግረዋል። በራእ ረዲያላሁ አንሁ በየማማህ ከደረሰበት ጉዳት አገግሞ በድቅድቅ ጨለማ ከሚመስለው የክህደት ኃይላት ጋር በሚደረግ ሌላ ፍልሚያ ሊሳተፍ እነሆ ዳግም ራሱን አዘጋጀ። እነዚህ ኃይላት ቤዛንታይን ወይም ሮማና ፐርሺያ ወይም ፋርስ እንጂ ከቶም ሌላ አልነበሩም። ሕዝቦችን ከአንዱ ፈጣሪ አምልኮ በማገት የራሳቸው ባሮች አድርገው ይጫወቱባቸው ነበር። እነሆ እንግዲህ ሙስሊሞች ሕዝቦችን አርነት ሊያወጡ ፊት ለፊታቸው ተገኝቷል። ልክ እንደ ፀሐይ ብርሃን በፍጥነት እየተዳረሰ ያለውን የኢስላም መልእክት ለማገድና ለማስተጓጎል የሚሹ ኃይላት ምንም እንኳን ቁጥራቸው የገዘፈ ቢሆንም የሸይጣናት አጋሮች ናቸውና በሙስሊሞች ፊት ክብር የሚሰጣቸው አልነበሩም። በራእ ረዲየላሁ ዐንሁና ታላቅ ወንድሙ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ወደ ዒራቅ ዘምቶ ከነዚህ ኃይላት ጋር ከሚፋለመው ሰራዊት ውስጥ አብረው ከትተዋል። አንድ ቤተ መንግሥትን ለመያዝ በተደረገው እጅግ እልህ አስጨራሽ ፍልሚያ አነስ ረዲየላሁ ዐንሁ በድንገት በለጋ የብረት ሜንጦ ተይዞ ሽክብ ወደ ግንቦቹ እየተጎተተ እንደሆነ በድንገት ወንድሙ በራእ ረዲየላሁ ዐንሁ ባስተዋለ ጊዜ አንዳች ማቅማማት ሳይታይበት የጋለውን ሜንጦ በእጆቹ ጨምድዶ በመያዝ እንደምንም ወንድሙን ለማትረፍ ቻለ። ይሁን እንጂ የእጆቹን ስጋዎች በሰንሰለቱ ግለቶች ጭሰው አጥንቱ ብቻ ቀርቶ ነበር። አሁንም የተወሰነ እንክብካቤ ከተደረገለት በኋላ መልሶ አገገመ። እዚህ ላይ አስደናቂው ነገር ሞት ናፋቂው ብራ አሁንም ከሚወደው ነገር ጋር ያለ መገናኘቱ ሀቅ ነው። ይሁን እንጂ ለብራ ረላሁ አንሁ የሰርግ ያክል የተቆጠረለት የቱስቱር ውጊያ ብዙም ሳይቆይ ደረሰ። በፐርሻ የሚገኙት የአልአሕዋዝ ሰዎች በአንድ ላይ ተሰባስበው ሙስሊሞችን ለመግጠም እየተጠባበቁ ነበር።

ከዚያ ከሁለቱም በኩል በርካቶች ያለቁበት ጦርነት ተደረገ። በውጊያው መሃል የተወሰኑ ተዋጊዎች ወደ በራ መጡና እንዲህ አሉት፦ የአላህ ነቢይ ሰለላሁ ዐለይሂ ወሰለም የተናገሩን አስታውስ። ምናልባት ከእናንተ መካከል ጸጉሩ የተንጨባረርና አቧራ የለበሰ ሰዎች ግምት የማይሰጡት ሆኖም ግን አላህን ቢለምነው ዱዓ ጠብ የማይል ሰው ይኖራል። ከእንዲህ ዓይነት ሰዎች መካከል

ታላቅ ወንድሙን አነስ ኢብኑ ማሊክን ረዲላሁ አንሁ ለረዥም ጊዜ ትኩር አድርጎ ተመለከተ። ውጊያው እየተፋፋመ በመሄዱም ሙስሊሞች በየትኛውም የዓለም ክፍል ታይቶና ተሰምቶ በማይታወቅ ወኔና ጀግንነት ተዋግተው የድል ባለቤቶች ሆኖ በዚያ ጦርነት በክብር የሰማዕትነት አክሊል ከደፉት መካከል በራ ረላሁ አንሁ አንዱ ነበር። በፊቱ በፈገግታ ደምቆ በእጁ በደሙ የቀለመ አፈር ዘግነዋል፣ ጎራዴው ከጎን ወድቆ ይታያል። በመጨረሻም ረዥም ጉዞ በማድረግ ጀነት ለመድረስ የናፈቀው ጀግና ሩጫውን ጨርሶ እማረፊያው ላይ ተገኝቷል። ይህች ያች የናፈካትና የማልክላት ጀነት ናት የሚል ብስራት ከወደ ሰማይ እንደሚመጣለትም አያጠራጥርም። አላህ ስብሓንሁ ወተዓላ መልካም ስራቸውን ይውደድላቸው።